ሁለተኛ ሶስተኛ፣ የመጨረሻ ባይ ሄድ፣ ወደ ጎደ ጥልቅ ውረድ። የእግዚአብሔር ሰዓት ብለህ አስነሱ። ዩ አር ፍሪ ኢን ዘ ኔም ኦፍ ጂሰስ፣ አስነሷት። እማ እንዴት ነሽ አይዞሽ ጌታ ደርሶልሻል ሰላም ነሽ አው አይዞሽ ቀና በይ ጌታ ፈወሶሻል ጌታ ፈወሶሻል እሺ ማይ አሜን ባነሰምሽ ማይ ስምሽ ማን ነው እ ጽዮን ጽዮን ጌታ ፈወሶሻል አሜን እሺ አሜን ልብሽን ይዞ ነበረ እ አይዞሽ

መከራዬ ስቃዬ። የእግዚአብሔር ሰው ተባረክ። አንቺም ተባረክ። የእግዚአብሔር ሰው ተባረክ። ይሄን የፈወሰው ኢየሱስ ነው። አሁን ለመጀመሪያ ቀን እዚህ ቤት መጣው፣ ከዚህ ወደዚህ መጣው። አመልክበት፣ አጣው። አሃ መንፈስ ቅዱስ ራበኝ፣ ጠማኝ፣ የት ልግባ? አሃ የት ነው መንፈስ ቅዱስ ያለው? እውነት የት ነው ያለሽው? ራበኝ፣ ጠማኝ። እሺ፣ ለአምስት ወር ተንገላተው እሺ አመለጥኩ። ስንት ለሁለት ወር ተሰቃየሁ። አንድ ወር ብር የለም ምን የለም። በሁለት ሺ ብር ቤት ተከራይቼ እንዳለሁ ሰው ያለኝን አውጥቼ ከፈልኩ። በአንድ ሺ ብር ተቀጠርኩ። ጎበዝ ዘመድ ወገን በቃ ከየት መቶ ይከፈላል? አባ አንተን አምኜ አታሳፍረኝም አልኩት፣ አንተን አምኜ አታሳፍረኝም በቀናዝ ዘጠኝ ቡክ ይሆናል ቦርሳ ውስጥ ተሸክሜ የመጣው የእግዚአብሔር ሰው ቤት ዛሬ መጨረሻዬ ነው። ዛሬ የኔ ቀን ነው አልኩት። አዎ ዛሬ አዲስ ቀን ነው፣ ዛሬ የኔ ቀን ነው ብዬ ተናግሬ ከቤቴ ወጣሁ። አዎ የምሰራባቸው ኦርቶዶክስ ናቸው። እሺ እሳቸው ቤተ ክርስቲያን ደርሰው እስኪመጡ ልጃቸውን አቅፌ ጠበቅኩ። አዎ ቸርች እሄዳለሁ አልኳቸው። እሺ መጡልኝ። እየገሰገስኩ

መጥቼ ማየት ይችል ነበር፣ ግን አሬ ላመሰግን ወስኝ። እግዚአብሔር ሆይ ተባረክ። ምንም ሳይሆን አየሽ አይደለ እንዴ? እንዳሳየኸኝ ተባረክ። እግዚአብሔር ሰው ቅድም ስትል ራሴን መቆጣጠር ነው ያቃተኝ። እግዚአብሔር ይባረክ። እግዚአብሔር ድንቅ ነው እኮ። እግዚአብሔር ግሩም ነው እኮ። አሜን። ይንከራተት ለሱ ነው ብዋረድ በሰው ጉሽና ብጠርግ ነው። ነገ ነገ የኔ ቀን ነዋ፣ ነገ ድሌ ነዋ፣ ነገ ታሪኬ ይቀየራል። ኢየሱስ ጌታ ነው፣ እሱን አላፍርም፣ እሱን አልወረድም። ዛሬ በእግዚህ ቤት ተስያለሁ። አላቅም ስለት አላቅም። ለጤንጤን ከሆንኩ ስለ አይገባኝም። የእግዚአብሔር ሰው ከነገር ጋር ተገናኝቼ ለመምጣት ያብቃኝ። ምንም አልልም ዘጠና ዘጠኝ ብኮቼ ነው ዜሮ ናቸው። አገኘው ስል ጭንገፋ፣ ተሳካ ስል ጭንገፋ። አሁን በኋላ ጭንገፋ የለም። ከእንግዲህ በኋላ ጭንገፋ፣ ከእንግዲህ በኋላ ሞትና ጭንገፋ፣ ሐዘን ለቅሶ፣ እኔ አልተመላቅም። ከኔ ህይወት ላይ የለም፣ ከኔ ሰማን ላይ የለም። ሊያጨናግፍ የመጠን ሞት ይችዋለሁ

ምን ይከፍላል ይሄ ቤት ኪራይ? የፈረደበት ይሄ ቤት ኪራይ ናለኝ፣ ያናውጣል። ምንም አልፈራም አልፈራም። በዚህ በአንድ ሺህ ብር እኔም አልተናገርኩም ዋጋውን ሴትዮዋ ናቸው። አንድ ሺህ ብር እከፍላለሁ። ይሁን የተቀራየሁት ሁለት ሺህ ብር፣ እኔ ባንድ ሺህ ብር እሰራለሁ። እሺ ብዬ ጀመርኩ ስራውን እግዚአብሔርን ተማምኜ ማንንም አይደለም። ከግራ የለም ከቀኝ የለም ከፊት ያለኝም ከኋላ ያለኝም ከኢየሱስ ዘለላ እግዚአብሔር ይባረክ እናቴ በህይወት የለችም። አቴ በህይወት የለችም። የምፈልጋቸው እነሱ ናቸው፣ የእግዚአብሔር ሰው ለምንልኝ በህልሜ ሁለቱም እየተመጡ እየተመላለሱ አስጨንቀውኛል። ዛሬ ተልምልተዋልን ተገልምጠዋል። ልተንብህ ሌላ ሥራ በር ተከፈተ። ሌላ ሥራ በር በይ ጥፍ፣ በይ ጥፍ በሶስት እጥፍ አሜን። በኢየሱስ በ በዚህ ህዝብ ተናገር። አሜን። አሁን በዚህ በቀር ቀን። አሜን። እዚህ አንድ ሰው ተመቷል ባለ